ለህይወት አገር ሊሆን አይችልም በፍጹም። የሚባሉ መጥፎ የወንዶች ባህሪ አይነቶችን በጥቂቱ ዛሬ ዘርዘር አድርጌ ላቀርብላችሁ ቀርብ ያለሁ ቤተሰቦቼ። እናንተ የሚጠበቅባችሁ ቪዲዮውን ስጀምሩ ላይክና ሸር እንዲሁም ደግሞ ሰብስክራይብ ማድረግ ነው። የኔ ወዶች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። እናንተ የምትሰጡኝ አስተያየትና የምትሰጡኝ ድጋፍ እጅግ በጣም ያበረታታል። ዛሬ እንግዲህ ለውዴቶቼ ይጠቅማል ያልኩትን መጥፎ ከሚባሉ የወንዶች ባህሪዎችን ከብዛት ጥቂቶቹን ልዘረዝርላችሁ መጥቻለሁ። አንደኛ ፈጣሪውን የማይፈራ ሙስሊምም ይሁን ክርስቲያንም ለፈጣሪው ታማኝ ያልሆነ ወንድ ለህይወት አጋርሽ ሊሆንሽ አይችልም። ሁለተኛ የቤተሰብ ኃላፊነትን የማይወጣ ማለት የቤተሰብን ኃላፊነት የማይወጣ ሰው አንችም ነገ ጠዋት የህይወት አጋሩ ቢያደርግሽ ኃላፊነትን በፍጹም በፍጹም ሊወጣ አይችልም። ምክንያቱም ኃላፊነትን የመወጣት ተላብሶ አላደገም። እንደገና ያልኖረበትን ያላደገበትን ያለመደውን አንቺ አግብተሽ ኃላፊነትን ልታስተምደው አችም በፍጹም ሶስተኛ ውሸታም ውሸታም ወንድ ማለት እሱ በውሸት ስለሚያሳምንሽ ውሸት ደግሞ አንድ ቀን እውነት ትወጣለች። እዚያን ሰዓት ትዳርሽ ይፈርሳል ባላይ ሆንሽም። አራተኛ ሱሰኛ ወንድ። ሱስ ማለት የሴት ሊሆን ይችላል የመቃም ሊሆን ይችላል የማጨስ ሊሆን ይችላል። የተለያዩ ሱስ ያለበት ወንድ በፍጹም በፍጹም በፍጹም የህይወት አጋርሽ የልጆችሽ አባት የቤትሽ ምሰሶ ሊሆንሽ አይችልም። አምስተኛ ጓደኛ የሚያበዛ ወንድ ጓደኛ የሚያበዛ ወንድ ለአንቺ ለህይወት አጋርሽ ሊሆንሽ አይችልም። በስተጀርባው ብዙ ጓደኞችን ካበዛ በተለይ የሴት ጓደኛ ካበዛ የአንቺ ህይወት አጋርሽ ሊሆን አይችልም። ስድስተኛ አቅሙን የማያውቅ ወንድ ያለ ጉረኛ፣ ያለውን የሌለውን አለኝ የሚል ኑሮትን እንኳ አላደለ ሰው ልጅ ቢጤውን ነው የሚመስለው። እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። በቃ የሌለውን እፈነጠራለሁ ሲል የአንቺን ህይወትሽን እንትዳርሽን ቁልቁል የሚሰድ ልጆችሽን ቀጥ የማያደርግ ጎንበስ የማያደርግ አቅሙን የማያቲቢተኛ ወንድ ለአንቺ ለህይወት አጋርሽ ሊሆንሽ አይችልም። ሰባተኛ ሁሌ በቃላት ድርድር ሰዎችን ለማሳመን የሚሞክር ሰው ምክንያቱም ይሄ ትክክል አይደለም ብለሽው አንቺ ጥያቄ ስታቀርቢለት አንቺን በዛ በዚህ ብሎ ረዥም ወሬ ካንቺ ጋር እያወራ አንቺን ለማሳመን የሚሞክር ወንድ